በከተማዋ ህገወጥ ንግድና ህገወጥ የቤት ግንባታ እንዳይካሄድ ለማድረግ እየተሰራ መሆኑን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናገሩ በከተማው ህገወጥ ተግባራት ከመከናወናቸው በፊት በመቆጣጠር ጉዳትን መከላከል እንደሚገባም ተቀዳሚ ምክትል ከንቲባው አሳስበዋል አበባው መኳንን ተጨማሪ ያለው የከተማዋን ገጽታ የሚያጎድፉ ሕገ ወጥ ተግባራትን ለማስቆም ዝግጅት መደረጉን የባሕር ዳር ከተማ አስተዳደር አስታውቋል። በከተማ አስተዳደሩ ያለ አግባብ ዋጋ በመጨመር ኅብረተሰቡን ለመሬት መዳረግ፣ የመተላለፊያ መንገዶችን ዘግቶ ግብይት መፈጸም የሚጠቀሱ ሕገ ወጥ ተግባራት ሲሆኑ በተጨማሪም ሕገ ወጥ የቤት ግንባታ ማከናወንና አካባቢን የሚበክሉ ፈሳሾችን መልቀቅ የመሳሰሉት ጎልተው የሚከሰቱ ሕገ ወጥ ተግባራት መሆናቸውም ተለይተዋል። ባለፉት ዓመታት በከተማው ሕገ ወጥ ተግባራት እንዳይከናወኑ ጥረት ሲደረግ መቆየቱን የገለጹት የባሕር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ይኸው ተግባር ተጠናክሮ ይቀጥላልም ብለዋል። ሕገ ወጥ ድርጊት ከተፈጸመ በኋላ ሕገ ወጥ ግንባታ ከተፈጸመ በኋላ አደለም ስራዎች መሰራት ያለባቸው ሳይሰሩ አስቀድሞ መከላከል ነው። የመጀመሪያው የመጀመሪያው ግንዛቤ መፍጠር፣ ሕግ እንዲከበር ማስተማር፣ መከላከል ያስፈልጋል። ሲጀመር ማስቆም ያስፈልጋል። ተከናውኖ ሲገኝ ደግሞ በፍጥነት ማስተካከል ያስፈልጋል። ተደማሪ ተጨማሪ ህገወጥነትን የሚስብ ሁኔታ እንዳይፈጠር ማድረግ ያስፈልጋል። ከተማ አስተዳደሩ ህገወጥ ግብይትን ለመከላከል ያከናወነው ተግባር የተሻለ ቢሆንም አሁንም ሁኔታዎችን ተገን በማድረግ ያላግባብ በምርቶች ላይ ዋጋ የሚጨምሩ ነጋዴዎች ላይ የከተማ አስተዳደሩ ንግድ መምሪያና ደንብ ማስከበር መምሪያ ተቀናጅተው ህገወጥ ንግድን ማስቆም እንደሚገባቸውም ተቀዳሚ ምክትል ከንቲባው አሳስበዋል። የኑሮ ውድነትን የሚያባብሱ ነጋዴው እራሱ የሆነ መልእክት ክራፍት አድርጎ በቃ ነገ እንደዚህ ሊሆን ነው እንደዚህ ሊደረግ ነው ብሎ በሕገ ወጥ መንገድ የንግድ ስራ የሚሰራበት አላስፈላጊ ዋጋ ለመጨመር የሚደረግበት እንቅስቃሴ አንዱ ችግር ስለሆነ ይህንን ለማስተካከል በሚደረገው ጥረት እናንተ አብራችሁ ጥረታችሁን አጠናክራችሁ እንድትቀጥሉ አደራ ማለት ፈልጋለሁ። ህብረተሰቡና ነጋዴው ህገወጥ ተግባራት እንዳይከናወኑ የበኩሉን ድርሻ መወጣት ይገባዋል ያሉት የባሕር ዳር ከተማ አስተዳደር ደንብ ማስከበር መምሪያ ኃላፊ ኃይለ ሚካኤል አሪያ ደንብ በማስከበር ተግባራት ላይ የተሰማሩ አካላትን ህብረተሰቡ ሊተባበር እንደሚገባ አሳስበዋል። ይህንን ኃይል የጸጥታ ኃይሉም የመንግስት ተቋማትም ማህበረሰቡም ሁሉም ከጎኑ ሆኖ ሕገወጥነትን በጋራ መከላከልና ይችን ታላቅ ውብ ማራኪ ከተማ ባሕር ዳርን ማጽዳት ነው። በከተማው ህገወጥ ተግባራት እንዳይከሰቱ የመከላከል ስምሪት የተሰጣቸው ደንብ አስከባሪዎች በበኩላቸው ህብረተሰቡን በቅንነት ለማገልገል መዘጋጀታቸውን ተናግረዋል። መስሪያ ቤቱ በሚሰጠን እንትን መመሪያ መሰረት ሁሉንም፣ ለምሳሌ መንገድ ላይ ቁጭ ብለው ቁማር ይጫወታሉ። ሌባም ስናገኝ እንደዚህ በሳፊያ ይዘውም የሚዞሩ ሙዝ ምን ምን ይዟሉ። እነሱንም ልክ መንገዱን ስለሚያበላሹና መንገዱን እንትን ስለሚሉ እነሱ ላይ ነው የምንሰራው። እኛ የተሰጠንን ተልእኮ እያንዳንዳችን እዚህ ያለን ሰዎች በሚገባ እየሰራ እንገኛለን። ህገወጥ ተግባራትን ለመከላከል በሚሰራው ስራ የሚታዩ ብልሹና ፍትሐዊ ያልሆኑ አሰራሮችን በሚተገብሩ አካላት ላይ ከተማ አስተዳደሩ ጥብቅ ክትትል የሚያደርግ መሆኑንም አስታውቋል።